ሌላ ያው እንደሚታወቀው ዛሬ አንድ ፕሮግራም ይጀላችሁ መጥቻለሁ። እሱ ምንድነው? በሀገራችን ጉዳይ ላይ የሰራተኞችና የአመራሮች ሰራተኞች ነው ጀላችሁ የመጣሁት እነዚህ ደግሞ ምንድነው የሚለውን እና ያጀምራለሁ። ከዚህ ውስጥ አመራር ምንድነው? አመራር እንዴት ነው የሚፈጠረው? አመራርና ኦክቶፐስ የሚባለው የባለ ስምንት እግር አሳን ተምሳሌ ታርጌ ይጀላችሁ መጥቻለሁ። ተከታተሉ። አመራር ማለት አመራር ማለት ሂደት ማለት ነው። ሊደርሽፕ ምንለው ማለት ነው። ይሄ ደግሞ ማኔጅመንትም ያጠቃልላል። ይሄ ማለት ሂደት ማለት ነው። ይሄኛው የሚመጣው በአንድ ጊዜ ያለው አመራሪነት የሚመጣው ወይም ደግሞ ሊደር በጊዜ ፕሮሰስ እየተደረገ ነው የሚመጣው። ግን ደግሞ በአንድ ቅጽበት ወይም ደግሞ በሾርት ራን የሚገኝ አደለም ሊደርሽፕ ማለት ነው። ለምን ወሳኝ ነገር ስለሆነ ማለት ነው። በአንድ ኦርጋናይዜሽን፣ በአንድ ካምፓኒና በአንድ ነገር ላይ ወሳኝ ስለሆነ ማለት ነው። ስለዚህ ይሄኛው ምንድን ነው? በየቀኑ ራሱን አፕዴት እያደረገ በትምህርት ሁን፣ በአእምሮ ራሱን አፕዴት እያረጋ ራሱን እያበቃ መምጣት አለበት ነው፣ አንድ ሰው ሊደርሺፕ ለመሆን ማለት ነው። አዘርዋይስ፣ እንደዚህ ካልሆነ እዚህ ሂደት ውስጥ ካላለፈ ሊደርሺፕ ሊሆን አይችልም፣ ከሆነም ደግሞ ስራውን በትክክሉ ሊያሳካ አይችልም። ኦርጋናይዜሽኑም ደግሞ ወደሚፈልግበት ደረጃ ሊያደርስ አይችልም ማለት ነው። ስለዚህ ይሄ ምንድነው ብለን የምንወስደው። በእውቀትም በፊዚካሊም በአእምሮም ራሱን ማብቃት እንዳለበት ነው የሚሰማ እና ጥናቶችን የሚያመለክቱት ማለት ነው። ስለዚህ ይህ ምንድነው? ወደ ሬሽ ሊደርሽፕ ወይም ደግሞ ወደ መሪነት ወደ ማኔጅመንት ለመምጣት ምንድነው? ኮንቲኒየስ የሆነ ፕሮሰስ ነው የሚፈልገው። ቀጣይነት ያለው ፕሮሰስ ሂደቶችን ውስጥ ማለፍ አለበት ማለት ነው። ወይ ደግሞ ምንድነው የሚባለው እዛ ጆርኒ ጆርኒ ነው የሚባለው ጆርኒ ኦፍ ሌደርሺፕ ነው የሚባለው ማለት ነው። ስለዚህ ላው ኦፍ ፕሮሰሶች ውስጥ ማለፍ አለበት ማለት ነው። ስለዚህ ሌደርሺፕ ብለን ብንወስድ ምንድ ነው ሌደርሺፕ ብለን የምናየው ደግሞ ሌደርሺፕ ነው ወይም ደግሞ መሪ መሪ ማለት መሪዎችን የሚመራ መሪ ነው ማለት ነው። መሪዎችን የሚመራ ነው። ስለዚህ ምንድነው ይሄ ትራንስፎርሜሽናል ሌደርሺፕ ስታይል አለው ማለት ነው። ይሄ ትራንስፎርሜሽናል ሌደርሺፕ የምንላቸው ምንድነው በኢኖቬሽን እና በቴክኖሎጂ በኢኖቬሽን ና አሁን ባለው በኢኖቬሽን ና በቴክኖሎጂ አሁን ባለው ሁኔታ እና ባለው በነባራዊ ሁኔታ ይህን ወደ ቪዥን የሚቀይር ወደ ራዕይ የሚቀይር ሊደርሺፕ መሆን አለበት ማለት ነው። ይህን ተቋሙን ደግሞ ወይም ደግሞ ኦርጋናይዜሽኑን ወደ ኢኖቬሽን በመጠቀም ቴክኖሎጂን በመጠቀም ወደ ተሻለ ቦታ ወደ አቀደበት ቦታ የሚያደርስ ሊደርሺፕ ነው ማለት ነው ወይም ደግሞ መሪ ወይም ደግሞ ማኔጅመንቱ ነው ማለት ነው። ስለዚህ ይህ ምንድነው? ትራንስፎርሜሽናል ሌደርሺፕ ስታይል ይባላል ማለት ነው። ከነዚህ ውስጥ ደግሞ ከዛ ቀጥሎ ምንድነው የምናየው በአጭሩ ይሄ ካራክተር ሲክስ ምንድነው ር ካራክተር ሲክስ ኦፍ ሌደርሺፕ ምንድነው? የነሱ ገፀ ባህሪ እነሱ የሚገልጽ የሚችል ሌደርሺፖችን መሪዎችን ካራክተሮች ምንድን ናቸው ብለው እናያለን። አንድ አራት ነገሮች ናቸው ማለት ነው። ሳይንቲፊክ ወይ የሚያስቀምጠው ማለት ነው። ስለዚህ አንደኛው ምንድነው ቪዥን ነው። ቪዥን ራዕይ ያለው መሆን አለበት። ራእይ ያለው ወደፊት የሚታየው መሪ መሆን አለበት ማለት ነው ሁለተኛ ደግሞ ምንድነው ኢንስፓሬሽን ና ሊሆነ ለሰራተኞቹ ኢንስፓሬሽን የሚሰጥ የመንፈሳዊ እርካታን የሚሰጥ ይሄ ማለት ሰራተኛው ተረጋግቶ እንዲሰራ የሚያደርግ መንፈሶች ሰራተኞች መንፈስ የሚያድስ ሌደርሺፕ ሆን አለበት ማለት ነው። ኢንስፒሬሽና የምንለው ማለት ነው። ስለዚህ አሁን ይሄኛው ደግሞ ብዙ ቦታ አይታይም፣ ብዙ ተቋማት ውስጥ አይታይም ማለት ነው። ስለዚህ ሌላ ምንድነው? ሞቲቬሽናል ነው። ሞቲቬሽን ደግሞ ማለት ደግሞ ይሄ ሰራተኛው ምንድነው ነው ማበረታታት ነው ማለት ነው። በመከኛታው ወይ እሱ የተሻለ ከሰራ ያንን ሰራተኛ ማበረታታት አለበት። ያንን ሰራተኛ ደግሞ ማብቃት አለበት ማለት ነው። ይሄኛው ደግሞ ምንድነው? አይኔ ኢንስፒሬሽናል ፋማ መንፈሳዊ የተረጋጋ እንዲሰራ በማድረግ ሲሆን ይሄ ሞቲቬሽን ደግሞ ምንድነው የሰራተኛን ቧ ምክንያቱ በሰራበት ልክ ማብቃት ወይም ደግሞ ማናሳት አለበት ማለት ነው። አራተኛ ላይ ደግሞ ምንላዩ ምንድነው ኤምፓወርመንት ነው። ኤምፓወርመንት ደግሞ ምንድነው ምንድነው ሰራተኛን በስልጣን ወደ ላይ ስልጣን መስጠት ሰራተኛውን ደግሞ ታክሶቹ እንዲሰጣቸው ሁሉ ስልጣን እንዲሰጥና ስልጣን ተሰጥቷቸው ከፍ ከፍ ከፍ እንዲሉና እንዲያድጉ ማድረግ ማለት ነው ይሄኛው ደግሞ ምንድነው ካራክተሪስቲክስ ኦፍ ሊደርሺፕ ውስጥ ናቸው ማለት ነው አራቱ ዋና ዋናዎቹ ናቸው ማለት ነው ስለዚህ መሪዎቹ ስታዳ ምንድን ናቸው መሪዎቹ ምንድን ነው ኦክቶፓስ ወይም ደግሞ ባለ ስድስት እግር አሳ ወይም ደግሞ አንዳንድ ጊዜ ስምንት አሳ ነው የሚሉት ከእነዚህ ኦክቶፓስ ፊሽ የምንላቸው ምንድን ነው መማሪ ያለባቸው ብለን ስናይ አንደኛ ደረጃ ላይ መረጃዎችን በፍጥነትና ይህን የሚሰበስቡት ማለት ነው እነዚህ ኦክቶበስ የምንላቸው ዝርያው ምንድን ነው መረጃን በቤትነት የሚሰበስባሉ መረጃን ሲሰበሰቡ ደግሞ ከአንድ ኮን አይደለም በሚፈልጉበት ወይም ደግሞ ከሚፈልጉ ሰው ላይ አይደለም መረጃው የሚሰበስቡት ይህንን መረጃ የሚሰበስቡት ከማይፈልጉትም ሰው ነው መሰብሰብ ያለባት ማለት ነው ይህን ግን አሁን ደግሞ በተጨባጭ ሁኔታ በተለያዩ ኦርጋነቶች ናቸው የምናይ ሰርቪም ወይም ደግሞ ጥናት የተሰበሰበው አንድ ሊደርሽፕ ምንድነው? የሚያደርገው ከሚፈልገው ሰዎች ብቻ ናቸው መረጃዎ የሚሰበስበው ከአምናቸዋለሁ በሚለው ብቻ ነው የሚሰበስበው ማለት ነው። ስለዚህ ይሄ ደግሞ ምንድነው የሚያደርገው መረጃዎችን ያዛባል። የዛን ኦርጋናይዜሽንን መረጃ ያዛባል። ሁለተኛ ደግሞ የሰራተኛውን መረጃ ያዛብበታል ማለት ነው። ይሄ ደግሞ መስተካከል ያለበት ነው ማለት ነው። በኛ ሀገር ውስጥ በጣም በስፋት ስለሚታይ ማለት ነው። ሌላ ደግሞ አካባቢው መምሰል ማለት ነው። አካባቢው መምሰል ማለት ከአካባቢው ጋር መሄድ ማለት ነው። ምንም ነገር ሊያጠቃው የሚችል መሆን አለበት ማለት ነው። አንዳንድ ሀርስመንት ሀርስማንድ ኤሪያ አለ። አንዳንድ ደግሞ በጣም በጣም ሀርድሽ ኤሪያዎች አሉ። በጣም ደግሞ አድቫንስ የሆኑ ኤሪያዎች አሉ። ከነሱ ጋር ደግሞ ተመሳስሎ መሄዳ ያለበት እሱ አድቫንስ ቦታ ላይ ሆኖ እዛ ማይመጥን ስራ የሚሰራ ከሆነ ኮምፒውተሮች ወይም ደግሞ አድቫንስ ኮምፒውተሮች እያሉ እሱ ደግሞ ዛሬም በፔፐር የሚሰራ ከሆነ ይህ ምንድን ነው? ከአካባቢው ጋር አይን አልተናበብም ማለት ነው። ስለዚህ አካባቢውን በማጥናት አካባቢው ካጠና በኋላ እና አዲስን በማምሰል በእጅጉ የሚያመጣ ከሆነ ያን ትቶ ወደ ተሻለ መሄድ አለበት ማለት ነው። ስለዚህ እዚህ ላይ ምንድነው አዳፕተብል ወይም ደግሞ ሪላያብሊቲ አቅም ያለው ሊደርሽፕ መፍጠር መፈጠር አለበት ማለት ነው። ስለዚህ ይሄ እንስሳ ስድስት እጆች ወይም ደግሞ ስድስት እንደ እግሮች የሚጠቀሙው አለው። ይሄኛው ስለ ምንድን ነው ስድስቱንም እጆቹን ሲያዝ ምንድን የሚያደርገው እግሮቹን ስድስቱንም ሲያዝ ይሄ አእምሮን አይጠቀምም ማለት ነው። ስለዚህ ኮማንዱን የሰጠው ለሁሉም ነው ማለት ነው። አእምሮ አሁን አንድ ሰው የሰው ልጅ በባህሪ ምንድን ነው አእምሮ ነው። ኮማንድ የሚሰጠው ማን ነው? ለያየ አንዳንዳችን አካላታች ይሄ በነርቭ ስርዓት ሲስተም ማለት ነው። ስለዚህ ይሄኛው ምንድነው የሚያደርገው ኦክቶፐስ የሚለው ደግሞ ራሱን የስድስቱን እጆች ወይም ደግሞ እግሮቹ ሰጥታቸዋል የአእምሮውን አይጠብቁ ማለት ነው። በልቃት አእምሮውን ሳይጠብቁ በራሳቸው ትዕዛዝ ነው የሚንቀሳቀሱት ማለት ነው። እነዚህ ኢንዲፔንዳንት በራሳቸው ነው የሚንቀሳቀሱት ማለት ነው። ይህ ምንድን ነው ቻንሶችን ይፈጥራሉ። አንዳንድ ቻንሶችን ለተለያዩ ይፈጥራሉ ወይም ደግሞ መንገዶችንም እንዲፈጥሩ ይረዳቸዋል ማለት ነው። ይህንም ደግሞ ምንድን ነው በሰራተኛ ብን ላይ አንድ መሪ ወይም ደግሞ አንድ ሊርሽፕ ለእነዚህ ሰራተኛ ቻንስ ወይም ደግሞ ቻንስ ከሚሰጥ ከሆነ ወይም ወይች የሚሰጣቸው ከሆነ ደግሞ ምንድን ነው የሚያደርገው ሰራተኛው በራሳቸው እንዲሰሩ ያደርጋል ማለት ነው። ስለዚህ ይሄኛው እዚህ ላይ ደግሞ ዜን አሪፍ የሆነ አማራጮችን ያመጣሉ ማለት ሰራተኞች በራሳቸው እንዲሰሩ በራሳቸው ወይ እንዲሰሩ የሚያደርግ ከሆነ አዋጭ የሆነ ስራ ይፈጥራሉ አዋጭ የሆነ የስራ ቦታም ይፈጠራል ማለት ነው። ስለዚህ ይሄ ኢንቴሊጀንስ ካፓሲታቸው ከፍ ያለ ነው ማለት ነው ይሄኛው ከዚህ እንስሳ ምን ምን ማረው? አንደኛው ነገር ኢንቴሊጀንስ ካፓሲቲው በጣም ከፍ ያለ ነው ማለት ነው። በጣም አሁን እኛ ሀገር ደግሞ ያው እንደሚታወቀው አንዳንድ ነገር አፍሪካ ሀገራቶችም ላይ ኢንቴሊጀንስ ሲመለመል በእውቅና በመታወቅ ወይም ደግሞ በቅርብ ዘመድ በሆነ የሚመለመለው ማነ ወይ ደግሞ የሚመረጠው ግን ደግሞ እዚህ በተጨባጭ ሁኔታ ላይ ምንድን ነው ይሄኛው አርቲፊሻል ኢንተለጀንሱ በጣም ካፓሲቲ ሃይ ነው ማለት ነው። ስለዚህ ሊደርሺፕ ከዚህ ምንድነው መማር ያለበት ነው ከዚህ አሳ ከዚህ ኦክቶፐሱ ምንድነው መማር ያለበት ብለን ምናየው አንድ ሶስት አራት ነጥብን እናነሳለን ማለት ነው። መረጃን መሰብሰቡ ላይ መረጃ ማለት ኢንፎርሜሽን የሚገልም ወይም ደግሞ የሚያነሳ መረጃ ነው ማለት ነው። ለአንድ ተቋም ደግሞ መረጃው በጣም አስፈላጊ ነው። ኢንፎርሜሽን አሲሜትሪክ የምንለው ነው ማለት ነው። ይሄ መረጃ ምንድን ነው የሚያደረገው? ይሄ ሊደርሺፕ ከሚፈልጋቸው ሰዎች ብቻ ወይም ደግሞ ከሚፈልጋቸው ቡድኖች ብቻ መረጃ ማስማት የለበትም ነው። ይሄ ምንድን ነው ማድረግ ያለበት? ከአንቲ ወይም ደግሞ ከማይፈልጋቸው ሰዎችን መረጃዎች መሰብሰብ መቻል አለበት። መረጃ ደግሞ ከሁሉም ሰው ሳይንቅ መቀበል አለበት ማለት ነው። ይሄ ደግሞ አንዳንድ ኦርጋናይዜሽን ላይ ደግሞ በዚህ ሁኔታ አይታይም። አንዳንድ ሊደርሺፖች ወይም ደግሞ ማኔጀሮች ይህንን ነገር መረጃን ይንቃሉ። ከሚፈልጉ ብቻ ካገኙ ደግሞ በዛ ነው ዲሲሽን የሚያደርጉት ማለት ነው። ሌላኛው ደግሞ